አዲት ብረቻባንድ ንግግር ሲያደርጉ የመክፈቻ ንግግር እንዲያደርጉልን የአማራ ፋኖ ብሔራዊ

የተከበራችሁ የአማራ ፋኖ ወሎ ቀጠና የስራ አስፈጻሚ አባላት፣ የላስታ ሳምነው ኮር አመራሮችና የክፍለ ጦር አመራሮች ጥሪ ተደርጎላችሁ ወደዚህ ልዩ ዝግጅት የመጣችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም የላስታ ህዝብ በሙሉ ለዚች ታሪካዊ ቀን እንኳን አደረሳችሁ ለማለት እወዳለሁ። በተለይ በጉልበታችሁ፣ በገንዘባችሁ፣ በጽኖታችሁ ከኛ ጋር የደከማችሁ በሙሉ በዚህ ስልጠና መሳካት ትልቁን ድርሻ ተወስዳላችሁ። ለዚህ ታሪካዊ ዝግጅት የመግቢያ ንግግር እንዳረግ በመጋበዝ ብቻ ሳይሆን ሁላችንም በዚህ ልዩ ዝግጅት ላይ በማየቴ በመብቃቴ እጅጉን ተደስቻለሁ። ደም አፍስሰው አጥንት ከስክሰው ለዚች ቀን ላበቁ ሰማዕታት ክብር ምስጋና ይገባቸዋል። አካላቸውን ላጎደሉ አርበኞች ክብርና ምስጋና ይድረስልን። እነሱ በከፈሉት ዋጋ እኛ ዛሬ እየኖርን ነው። ነፃነት በነፃ አይገኝም ብላችሁ ከራሳችሁ ይልቅ ሕዝብን አስቀድማችሁ እኔ ልሙት እናንተ ኑሩ ብላችሁ ለሌሎች መብትና ነፃነት እንዲሁ ህልውና ዘብ ለመሆን ወደ ጫካና በረሃ የመጣችሁ አርበኞች በሙሉ እንኳን ለዚች ታሪካዊ ዕለት አደረሳችሁ አደረሰን። የእለቱ አብሪ ኮከብ ተብሎ ኮማንዶቹ ተማራቂዎች እንኳን ደስ አላችሁ ለማለት እወዳለሁ። ከወራት ድካምና እንግልት በኋላ ዛሬ የምናስመርቃችሁ በወታደራዊ ስንት፣ በአካል ብቃት፣ በወታደራዊ ስልፍ፣ በተኩስ እንዲሁም በፖለቲካ ንቃት፣ በወታደራዊ ስነ ምግባር ብቁ ሆናችሁ ስለአገኘኋችሁ ብቻ ሳይሆን አስተዳዳሪ የሚጠይቀው መሰረት ለተከታታይ ወራት ያለምንም ዝንበት ስልጠናውን ተከታትላችሁ ስለጨረሳችሁ ነው። ይህ ስልጠና በአማራ ፋኖ ታሪክ የመጀመሪያው ልዩ ስልጠና የሚባል ነው። ይህ የሆነ የቻለበት ምክንያት ደግሞ የአማራ ልዩ ኃይል የቀድሞ ኮማንዶ ዩኒት አደራጅና አሰልጣኞች እንዲሁም የቀድሞ የአጋዚ ኮማንዶ አየር ወለደ አባል የነበሩ ብቃት ያላቸውና ልምድ ባላቸው አሰልጣኞች የተመራ ስልጠና በመሆኑ ነው። እንደ ክልል ብቻ ሳይሆን እንዳገር አሉን በምንላቸው ብቁ ኮማንዶዎች ነው የሰለጠናችሁት። ይህ እድለኝነት ጭምር ነውና በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። በአካል ብቃት፣ በተኩስ እንቅስቃሴ፣ በሰልፍ እና በወታደራዊ ሥነ ሥርዓት ወታደራዊ ሳይንሱ የሚጠይቀውን እውቀትና ጥበብ እንደቀሰማችሁ አምናለሁ። የማጥቃት የመከላከል፣ የመጥለቤ ውጊያ፣ የሰበራና የእጅ በእጅ ውጊያ ስልቶችን በአስከፊ ሁኔታ ውስጥ ችግርን ተቋቁመ ማለፍን እራብና ጥምን እንዲሁም ከባድ ያየር ንብረት ሳይበብራችሁ ግዳጅ መፈጸም እንድትችሉ ማድረግ አስበን በአካል ብቻ ሳይሆን በአእምሮም ጭምር ዝግጁ እንድትሆን በሚል የፖለቲካ ስልጠና የምትሰጣችሁ ንቁና ብቁ ወታደሮች እንድትሆኑ ነው። ቀጣይ ለግዳጅ በምንንቀሳቀስበት እናንተን በምትንቀሳቀሱበት በየትኛውም አካባቢ የሳሉን መልካም ስብና ዝና በማስጠበቅ አርአያ ሆናችሁ በቴዎሪ የሰለጠናችሁትን ስልጠና ወደ ተግባር በመቀየርና በተግባር ስልጠና ላይ ያያችሁትን በጦር ግንባር በመድገም እንደምታፈሩ ተስፋ አድርጋለሁ። ሁላችሁም እንደምታውቁት ላብ ደምን ያድናል፣ ላብ ደምን ይተካል በሚል መሪ መሠረት ላባችሁ እስኪጠፈጠፍና ደማችሁ ጭምር እስኪፈስ ድረስ በሞት አፋፍ ላይ ተጉዛችሁ እየወደቃችሁ እየተነሳችሁ እንድትሰለጥኑ ያደረግነው። ይህ ልዩ ኮማንዶ ኃይል ከባድ የሚባሉ የከተማ ውስጥ ጉዳዮችንና የፊት ለፊት ውጊያዎችን በብቃት እንዲከውን ለማስቻል ነው። የህልውና ትግሉ በቤት ለማጠናቀቅ ብቻ ሳይሆን ስለ ነገሪቱ ኢትዮጵያ ወዳስበን ጭምር ነው ያሰለጠናችሁ። ነገ የዲሞክራሲያዊት ኢትዮጵያ ሪፐብሊክ ዘብ ናችሁ። ነገ ዳር ድንበር አጥርና የሉዓላዊነት ካባ እንዲሁም የሰንደቃችን አስከባሪዎች ናቸው። ነገን አስበን የሚመረከባትን ታላቅ አገር ከግምት አስገብተን በብቃት ስናሰለጥናችሁ እናንተ ላይ ኢንቨስት ያደረግነው የአማራ ህዝብ ሀብት ነው። ይህን ኢንቨስት አውቃችሁ ለህዝብ የሚጠቅም ስራ በመስራት በታማኝነትና በጀግንነት ተልቦችን ገፈ በመመጣም የአጤ ተድሮስ፣ ቴድሮስ የአጤ ምኒልክ፣ የንጉሥ ሚካኤል አሊ፣ የንጉሥ ተካ የማሩትና የአባ ኮስትር በላይ ዘለቀ ልጆች እንዲሁም የጀነራል ሳምኑ ትግራይ አስቀጣዮች መሆናችሁን ለምታስመሰክሩበት ጽኑ አምናለሁ። ዛሬ የምናስመርቃቸው ታሽ ወርቃማ እድል የትሪ ስለማይገኝ በአግባቡ ተጠቀሙበትና ታሪክ ሰርታችሁ ስም ታስሩበት ዘንድ ላስታውሳችሁ ወዳለሁ። እናንተ እጩ ተመራቂዎቻችን በሙሉ ከዚህም ከዚያም ተብላችሁ በጎጣጥር ሳትከለሉ፣ በሃይማኖት መነጠር ሳትታዩ አማራ በመሆናችሁ ብቻ ጥሪ እያቀረብላችሁ ናችሁ። እኛ ሰልጥነን እንደዚህ እለት ስናበቃችሁ እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ፣ እኔ ሸዋዬ ነኝ፣ እኔ ወሎዬ ነኝ፣ እኔ ምዕራብ ወረዳ ነኝ፣ እኔ ቆቦ ነኝ፣ እኔ ላስታ ነኝ ሳትሉ፣ በሰፈር ሳትወርዱ አንዱ ሆኖ የሚለው ነጅ ራሳ ምን ጥገሩ ዘዘ ቃላት ብላችሁ በአማራነታችሁ ጠንታችሁ እንድትቆሙ ነው። አንሳችሁ ድርጅታችንንና ያማራ ሕዝብን እንዳታሳልሱ አደራላለሁ። Thank

ገበኔ እናውጣችሁ ሁላችሁም የሰኔ አስራ አምስት ሁለት ሺህ አስራ አንዱን ስህተት መማሪያ አድርጋችሁ በአማራነታችሁ ትጠኑ ዘንድ በድጋሜ ላሳስባችሁ ነው የምፈልገው። የህሊና ትግሩ አንድነትን ስለሚሻ እንዲሁም አንድ ሆኖ ያቃተው ዕለት ሁላችንም እንደምንጠፋ የሰኔ ክስተት ስላስተማረን ነው። ጠላታችን ብዙ ነው። የነጭ ጻሕፍት ብቻ ሳይሆን ሀበሾች ጭምር በተለየም ኤርተኛ ምን ምን ጻሕፍት የሚባሉት አማራ ተኮር ጥላቻቸውን ሲገልጹ ኖረዋል። ይህም ተከትሎ በሁለተኛው ዙሪያ ጣላዊ ዘመቻ የመጀመሪያው ታርጌት የሆነው አማራ ነበር። ለአድዋም ድል ምክንያትና ለመጫው ሽንፈት አማራ ነው ተጠያቂው። ስለዚህ ይህ ዝህ ህዝብ ከሌሎች ነጥለን መምታት አለብን ብለው የኢጣሊያን ባለሥልጣን አማራን በልዩ ሁኔታ አጥቅተውታል። የተማሩ የአማራ ልጆች ረሽነዋል። የአማራ ገበሬ ላይ ከሰማይ ቦንብ አዝንበውበታል። ከኢጣሊያ ሽንፈት በኋላ ጸረ አማራ እንቅስቃሴ ቀጥሎ ኢትዮጵያም ሆነ እንደ አንድ ሀገር ዜጋ ማሰላቃታቸው፣ ዘረኞች በበኩላቸው በአማራ ህዝብ ላይ ጥቃት ለመሰንዘር በማሰብ ወደ ኋላ ተመልሰው ባለፈው ክፍለ ዘመን የነበረውን የሀገር ምስረታ እንቅስቃሴ እና የማዕከላዊ መንግስት አሰራር ልምድ እንደ አማራ ተኮር ፕሮጀክት አይተውት የአማራ መንግስታት በድለውናል፣ ይህን የበደል ሂሳብ ማወራረድ አለብን ብለው የጥላቻ ትርክት እንደጀመሩ ይታወቃል። በ በ1960ዎቹ የተጀመረው የተማሪዎች ንቅናቄ ዋና ማጠንጠኛው አማራ ጠልነት ነበር። ይህ እንቅስቃሴ ከዩኒቨርሲቲ ወጥቶ የድርጅቱን መልክ ይዞ በዘመን ደርግ በመኢሶንና በኢሕአፓ ብቻ አይቆመም። በስተመጨረሻ መጨረሻ ሐዋትና ሻጋን ቢሆን ኦነ ጽንፈኛ በአማራ ነገስታት ተፈልጠን ጠቆርጠን የሚል ተረት ብቻ እንደምታገያ ትርክ ፈጥረው አማራን ለማጥፋት ተሰባስበው ለአመታት ህዝባችንን ሲገሩት ኖረዋል። እንደናት ንዬ የተባሉት አዛኝ እና ሩሩ ንጉሰ ነገስት ምኒልክን ጨምሮ ጨፋኝና ጨካኝ ብለው የሚከሱት ኦነጎች በጡት ቆራጭነት ንጉሱን መክሰሳቸው ጠላትና ብሎ በመጥላት ለፖለቲካ ድል እንበቃለን በሚል ሀሳብ ህዝቡን በመነሳሳት የሸረቡት ሴራ ነበረ። እምዬ ምኒልክ እንኳን ጡት ሊቆርጥ ይቅርና ለማዕከላዊ መንግስት አንገብርም ብለው ተኩስ የገጠሟቸው ከአውጦና በቆሰሉበት ቅጥረት ከወላይ ታስነስተው ወደ አዲስ አበባ ወስደው ያሳከሉ ሩሩ ንጉስ ነበሩ። ደሃ በወደደበት ይቀመጥ። ሰውን እንደ ዕቃ የመሸጥ የመለወጥ እንቅስቃሴ ነውን? የባሪያ ንግድ ይቁም ብለው ለጅማው ንጉሥ ለአባ ጂፋር ጭምር ደጋዴ ጻፉት። እምዬ ምኒልክ ነበሩ ለሰው ልጅነትና ነጻነት ቅድሚያ ሰጪ ንጉሥ መሆናቸውም ይታወቃል። ለሀበሻ ቀርቶ ለጥቁር ሰው ዘር በሙሉ የነጻነት ሻማ ያበሩ ደፋር፣ አይነኬ የሆንቲያዶ ጀግና በረባ ደና ላይ ጭምር ቪቫ ምኒልክ ተብለው ተደንቀዋል። እኚህ ንጉሥ ነው እንግዲህ አማራ ጥሎች ሲያጥላሏቸውና ሲከሷቸው የምንሰማቸው የኢንስታራምድክ ፍርት እስከዛሬ ድረስ የአማራዎች ሞትና ስደት ምክንያት ሆኗል። ጠላቶቻችን ጥንት ተሰርቶ የማይታወቅ ወንጀል በሕዝባችን ለሚፈጽማቸው የበርካታ አማሮች ሕይወት በወለጋ ምድር ተቀጥፏል። ያመለጡት ተፈናቅለው መያንድንኳን ስር አማራ ክልል ውስጥ ይገኛሉ። እዛ ወለጋ የቀሩት የዛፍ ላይ እንቅልፍ የሆነ ሕይወትን ለመምራት ተገደዋል። ይህ ሁሉ ሲሆን

ሰባዎች፣ ግድያዎች፣ ንብረት ማውደም፣ በጥቅሉ አገር ማይደም ወንጀሎች አስፈጣሚው አስፈጻሚ ሽመልስ አብዲሳ ራሱ ወንጀለኛ ስለሆነ አማራን አጥፍቶ ኦሮሚያን የሮ ብቻ ማድረግ ስለፈለገ ኦሮሞች በአማራ ላይ ጥቃት ሲሰነዝሩ የመከላከል ስራ ባለመስራቱ አጥቂዎች ላይ እርምጃ ባለመውሰዱና የመሳሰሉ ድርጊቶች ተባባሪ ነው። ይህ ሲሆን በእነሱ ዙሪያ በፌደራል መንግስት ፖለቲካ ውሳ አልተሰጠም። የወንጀል ምርመራም አልተጀመረበትም። ይልቁንስ ራሱ የፌዴራል መንግስት ገዳይ ሆኖ ሰይፍ መዞ መጣብን። አንገት ላለመስጠት ስንል ትግል ጀምረናል። ክንዳችን ከዛለ አንገታችንን ይቀነጥሱታል። ለዚህም ነው ይህ ትግል የህልውና ትግል ነው የምንለው። አማራን ከምድረ ገጽ ለማጥፋት ጠላቶቻችን ሌት ተቀን ይሰራሉ። የእነሱ ስራና ሴራ ለማክሸፍ የአማራ ታሪክ ወትድር ጀምሯል።